ሰላም ሰላም ቤተሰብ ጓደኞቼ ተመልካቾቼ፣ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እያላችሁበት ሰላም ሁኑልኝ። ናፍቃችሁኛል። ትላንትናም አልገባም ነበር፣ አልተመቸኝም ነበረ። ከሺኤን ኦርደር ያረኳቸውን ልብሶች አምጥተውልኛል እና እንግዲህ እያንዳንዱን ማሳያችሁ ይሆናል። እንደምታዩት ይሄ መጋረጃ ነው። ተከታተሉኝ እስከ መጨረሻ ድረስ። የሺኤን የተባለው ብዙ የማዳም ቅመሞች እንግዲህ ብራቸውን እየጨረሱበት ነው። ሁለተኛ ደግሞ እናንተ እንዳሰባችሁ አይሆንም። ገባችሁ? በተለይ ሱሪ ጂንስ ነገሮች ኦርደር ስታደርጉ ማለት ነው ጥንቃቄ አድርጉ። አንደኛ ማለት በልኩ ኦርደር አድርጉ። ብር ይጨርሳል። የምሬን ነው የምላችሁ። ሱስ ነው የሚሆኑባችሁ። ውድ ነው። እቃዎቹ ደግሞ ኳሊቲ ናቸው። ቢሆኑም ግን እኔ አሁን ቆሽ ያሳያቸዋለሁኝ። ሱሪ ገዝቼ የመጣልኝ ሱሪ እንግዲህ አልበቃኝም ማለት ነው። ጂንሱ እኔ እንዳልኩኝ አልሆነም። እዛ እንትኑ ላይ እንደምታዩትና በአካል ስመጣ ይለያያል። እንትኑም ስታይሉ ምኑም ስመጣልኝ ሌላ ነው። በጣም ሰብቷል ምናምን ነገርና ኦርደር ስታደርጉ እንደዛ ጂንስ ምናምን ነገር ሲሆን ራሳችሁ በአካል ሄዳችሁ ብትገዙ ይሻላል ኦንላይን ከምትገዙ። በተለይ ደግሞ ሺኤን መቀየር አትችሉም። ይሄ ነገር አልበቃኝም ብላችሁ መመለስ አትችሉም መቀየር አትችሉም፣ እና ጥንቃቄ አድርጉ ለማለት ያህለው። እንግዲህ እቺ ጉርድ ነች። እኔ ጉርድ ብዙም ጉርድ አለብስ ማለት ይቻላል፣ ከነጭራሹኑ ማለት ነው። ግን እቺ ጉርድ ደስ ብላኝ ኦርደር አድርጌ የመጣችንልኝ ነው በጣም ወድጃት አለው። በጣም ደግሞ ለስላሳ ነች ምናምን ነገር እና ደግሞ ግን በጣም አልወፈርኩባችሁም። ወፍሬ ያለውኝ። በፊት እንደዚህ አልነበርኩም። አረብ ሀገር፣ እዚህ ጆርዳን ከመጣው በኋላ እንግዲህ ወደ አስራ አምስት ኪሎ ምናምን ጨምሬ ያለው ከድሮ ማለት ነው። ለጤና ያርግልኝ በሉልኝ። አንዳንድ ልጆች ውፍረት የምትፈልጉ አላችሁ። ውፍረትን ለማይፈልግ ውፍረት ይሰጣል ውፍረት ደግሞ የሚፈልግ ደግሞ አያገኝም ማለት ነው። ስንት ነገር ይበላሉ ይጠጣሉ፣ ግን አይወፍሩም። ያው እንግዲህ የፈጣሪ ሲጦታ ነው ምን ታደርጉታላችሁ? ድሮም ቀጭን አይደለሁም፣ ግን እዚህ ከመጣውኝ በጣም ወፍር ያለው አስራ አምስት ኪሎ ነው ምናምን ጨምር ያለው እንደዛ ነው እላችኋለሁ። እንግዲህ እቺ ሱሪ ነች፣ በጣም ነው የተናደድኩት። እቺ ሱሪ እንግዲህ በጣም ሰፊ ነው አንደኛውም በአንደኛው እጅ የሚያስኳት ቲሸርት እሷን በጣም ሰፍታለች ማለት ነው። ምንም ማድረግ አችልም አይቻልም። እንግዲህ አምናችሁበት የገዛችሁት ነገር ምንም ማድረግ አይቻልም። እንግዲህ ይህንን ይመስላል ጂንሱ ማለት ነው። ግን በጣም ሰፊ ነው። እኔ እኔ እንዳልኩኝ አልሆነም ማለት ነው። ቆይ በጣም ሰፊ ነው። ከወገብ እንደምታዩት ቀበቶ ያስፈልጋል። አረ ቀበቶ ብቻ አይደለም፣ በደንብ ማስቀነስ ፈልጋለሁ። ግን ከተቀነሰ እንትኑም ይበላሻል። አይደለም፣ እንትኑ ዲዛይኑ ይቀነሳል ብለውኛል። እዚህ ሚቀንሱ አለው ልብስ ቤት አለና ትንሽ ወገብ ሰፍቷል። ከእግርም ስር እንደምታዩት ትንሽ ሰፋ፣ ስፋቱ እንኳን ፋሽን ነው፣ ግን ትንሽ ረዘም ብሏል። እኔ እንደኔ አጠሪ ለምል ሳይሆን እንደዚህ ትንሽ ረዘም ላለ ሰው በጣም ነው የሚያምርበት። ከእንትን ቁመት ላለ ሰው ማለት ነው። እኔ ያው ትንሽ አጠሪ ላለው ሜትር ከስልሳ ነኝ እኔ ትንሽ አጠሪ ላለው ችግር የለውም። ለሴት እንኳን ለምንድን ነው፣ ለሴት አጭር የሴት ወይዘሮ፣ ለወንድ አጭር የሴት የወንድ አውራዶሮ ነው የሚባለው። እና ምን ለማለት ፈልጌ ነው፣ ሴት ልጅ ያው አጭርን ብትሆን ችግር የለውም ለማለት ያህል ነው እንግዲህ ማለት እዛ እንትኑ ላይ ሳዩ ፒክቸሩ ላይ ሺኤን እንትኑ አለ አይደለ? እዛ የምታዩት ፒክቸሩ አለ እዛ ላይ ሳዩ በጣም ነው የወደድኩ ኳቶችን ሱሪ ማለት ነው። በአካል ስመጣ ደግሞ እንዳሰብኩ አልሆነ ማለት ነው። ይሁን እንግዲህ ምንም ማድረግ አይቻልም። ከቀበቶ ጋርም አደርጋለሁ፣ ማስቀነስም ይቻላል። ከኋላ እንደዚህ ዞር ብልላችሁ፣ በጣም ክፍት ነው። አንድ ሰው ያስገባል ከኋላ ማለት ነው። ዞር ብል የምን እንደምታዩት እንግዲህ በጣም ሰፊ ነው ይታያል እንዳለ ጡት መያዣ ምናምን ወደ ታች ነው የሚወርደው። ስፋቱ ሁለት ሰው ነው የሚያስገባው፣ በጣም ሰፊ ነው። በመጀመሪያ በጣም ወድጄ ነበር እንትን ያረኩት ምንድን ነው ኤክስ ላርጅን ያደረጉልኝ። ሱሪውም እንደዛ እኔ እንትን ነው ሚዲየም ነው የመረጥኩት። ሱሪውም እንግዲህ ምንም ማድረግ አይቻልም። በጣም ነው የተናደድኩት። እየምር እኔ ሱሪውንም ስመርጥ እንትን ነው ሚዲየም ነው የመረጥኩት። እነሱ ጭራሽ ኤክስ ላርጅን ነው ያደረጉልኝ። ላርጅም አልፎ ኤክስ ላርጅ ይሄኛውም እንደዚህ ፎር ነው፣ ፎር ኤክስትራል ላርጅ አድርጎታል። ይሄኛውም ማለት ነው ቲሸርቱ እና ይሄኛውም ደግሞ ይሄንን ይመስላል። ይሄኛው ትንሽ ይሻላል ማለት ነው ከዛኛው። እቺኛው በጣም ነው የወደድኩት። ቲሸርቱንም ደግሞ እዚህ ስመጣ ሌላ ከለር ነው፣ እዛ በጣም የሚያምር ከለር ነው። በአካል እዛ በንትበክ እንትሉም ላይ ስታዩና በአካል ስመጣ ይለያያል። መጀመሪያ እኔ ወርደሽ ሲያደርጉ ከላይ ለበስኳት፣ በጣም ከለሩ ራሱ ይለያያል፣ እንደዚህ ፈካ አይልም፣ ግን ይሁን ምንም ማድረግ አይቻልም። አንደ እንግዲህ መቷል። ይህንን ይመስላል እንግዲህ እንደምታዩት ማለት ነው። ሁለቱም ወድጄዋለሁ፣ ግን ከላይ ያለችዋን እኔ እንደፈለግኩ አልሆነም እትኑ ማለት ነው። ይሄኛው እንትን ነው ቅንድብ ስትቀነደቡ ማለት ነው። በቃ እንትኑን ቅርጹን ይዞ ሳይበላሽ መቀንደብ ትችላላችሁ ማለት ነው። በጣም አሪፍ ነው። ደግሞ ዋጋውም ቅናሽ ነው። አንድ ዲናር መሰለኝ እንትን የገዛውት መርግጥ አንድ ዲናር እንትንና አያችሁ፣ ጓደኞች ማንሄር አይደለም። ይህ ሲንቴቲክ ነው። እሱንም በዛው ላሳይ ቆይቷለሁ። ይህንን ጸጉሩን ከገዛውት ኮፍያው ማለት ነው የሆነ ጊዜ አሳይቻችኋለሁ ላይብ ላይ ቁጭ ብዬ ማለት ነው አንድ ልጅ እናንተ የአካባቢ ስንት ነው ጸጉር ምናምን ብላ ስጠይቀኝ አሳይቼ ነበር ላይብ ላይ ማለት ነው። በዛው ላሳያችሁ ብዬ ነው አድርጌ እየሰራሁት ማለት ነው። ያው አንዳንዴ ፏ ትልብታላችሁ። የራስን የመሰለ ነገር የለም። ሁሌም ባይሆን አንዳንዴ ትዘንጡበታላችሁ። ዋጋውም ደግሞ ይሄ አይደለም ርካሽ ነው። ልፕስቲክ እዚህ ውስጥ ቻፕስቲክ አስቀምጬ የት እንደገባ እየፈለግኩ ነበረና እየፈለኩት ነው። መሬት ላይ እንትን እቺኛው ቻፕስቲክ በጣም ነው ደስ የምትለው ሽታዋ፣ ምናምን ጠረኑ በጣም ነው ደስ የሚለው። እንደ ኖርማሉ ቻፕስቲክ አይደለም። ሽታው ደስ ይላል። በጣም ነው ከንፈር የሚያለሰልሰው እና እንግዲህ ኦርደር ያደረግኩት ይሄንን ይመስላል። በተለይ ውጭ የሆናችሁ ለማይመቻችሁ ልጆች ማለት ነው፣ ማዳም አንዳንዴ ያው የምትፈልጉትን ነገር ወታችሁ ለመግዛት አይመቻችሁም። ምክንያቱም አይፈልጉም ወታችሁ እንድትገዙ። እንደዛ ወታችሁ መግዛት ለማይመቻችሁ ልጆች እንደዚህ ሺን ኦንላይን መግዛት ትችላላችሁ ማለት ነው። ግን ሱሪ ምናምን ትልቅ ጥንቃቄ አድርጉ። እንደሚታዩት እኔ ሱሪ በጣም ሰፍቶብኛል ማለት ነው። ጓደኞቼ ወዳችኋለሁ። ላይክ፣ ሼር፣ ሳስክራይብ አድርጉ። ስለምትከታተሉኝ ሁላችሁንም ወዳቸዋለሁ። ሼር አድርጉ ዩቱብም ችግር ላይ ያለ ሞናይታይዜሽን ላይ ነው ያለሁት፣ እንብ ብሎኛል ትንሽ ችግር ተፈጥሮ እንግዲህ፣ በዛ ተናድጄ ነው ትላንትና መራሱ ያልገባሁት ማለት ነው። አበረታቱኝ ጓደኞቼ፣ ወዳቸዋለሁ። በያላችሁበት ሰላሙኑ ልኝ። ቻው ጓደኞቼ።